ከረጣችሁት ህይወት መሰረት የግሬድ ቴን ማቴማቲክስ እንጀምራለን። ስለዚህ በአዲሱ ካሪክለም የአስረኛ ክፍል ማት መጽሐፍ ውስጥ ወደ ሰባት የሚጠቀሱ ቻፕተሮች አሉት። ስለዚህ እነዚህ ሰባት ቻፕተሮች እያንዳንዶቹ ኢንዲቴል የምንመለከት ይሆናል። ሶ ለዛሬ ከዩኒት ዋን እንጀምራለን ማለት ነው። ሪሌሽን ኤንድ ፈንክሽን። ስለዚህ በዛሬው ቪዲዮ ከፓርት ዋን እንጀምራለን።

ዩኒት ዋን ከዚህ ምዕራፍ ውስጥ ልንወስድ የሚገቡን ነጥቦች ይህንን ቻፕተር ከጨረስን በኋላ ዊ ሹድ ሀቭ ቱ ዲፋይን ሪሌሽን በማቴማቲካል ተርሙ ሪሌሽን የሚለውን ትርጓሜ ዲፋይን ማድረግ ይጠበቅብናል። እንዲሁም ፈንክሽን የሚለውን ተርሙ አገን ዲፋይን ማድረግ ይጠበቅብናል። ኤንድ አይደንቲፋይ ታይፕስ ኦፍ ፈንክሽንስ የፈንክሽን አይነቶች ይኖራሉ እነሱም እያንዳንዱን መለየት ይጠበቅብናል። በመጨረሻ ስኬች ግራፍስ ኦፍ ቫሪስ ታይፕስ ኦፍ ሪሌሽንስ ኤን ፈንክሽንስ በግራፊካል መንገድ ደግሞ ስለነዚህ ሁለት ኮንሰፕቶች የምንመለከት ይሆናል ማለት ነው። ሶ በዚህ ምዕራፍ ውስጥ ለሜን ኮንተንትስ ወይ ደግሞ የዚህ ምዕራፍ ዋና ይዘቶች ከታይትሉ እንዳያችሁት ስለ ሪሌሽን፣ ስለ ፈንክሽን እንዲሁም ደግሞ በዋነኝነት የነዚህ የሁለቱ አፕሊኬሽን ጥቅማቸውን የምንመለከት ይሆናል ማለት ነው። ሶ ወደ ቪዲዮ ንግቦ ሴክሽን ዋን ፖይንት ዋን ሪሌሽንስ። ስለዚህ ሪሌሽን ማለት በናቹራል ወርዱ ወይ ደግሞ በጥሬ ቃሉ ስንተረጉመው ኢት ኢዝ አን ኤግዚስቲንግ ኮኔክሽን ኤ ሲግኒፊካንት አሶሲዬሽን ቢትዊን ኦር አማንግ ቲንግስ በነገራቶች መካከል ያለ ቁርኝት ወይ ደግሞ ተዛምዶ ማለት እንችላለን። ይሄ የሪሌሽን በሂሳብ ውስጥ ደግሞ ኢ ሴ ርደ ን ሴትስ እንግዲህ ስለ ሴት ከዚህ ቀደም በክል መጽፋችን ላይ የተመለከትነው ኮንሰፕት ነው። ስለዚህ በነዚህ ሴት መካከል የሚገኘውን ሌሽን ዲፋይን የምናደርግበት ተርም ነው ር ፕ አር ፎር ኢንስታንስ ለምሳሌ እዚህ ጋር ካርቴዥያን ፕሮዳክት ሲለን ወደፊት ሞር ኢን ዲቴል የምንመለከትበት ሁኔታ አለ። ስለዚህ እዚህ ጋር በክሮስ ፕሮዳክት ጊዜ ለምሳሌ ሴት ኤ ኤንድ ሴት ቢ ሃቭ ኤ ኤንድ ቢ አዝ ኦብጀክት ቢኖረን ሪስፔክቲቭሊ ሴት ኤ ኤ ቢኖረው ሴት ቢ ደግሞ ቢ የሚባል ኦብጀክት ቢኖረው ይ ርደ ር ን እንደምታውቁት ሴት ማለት ስብስብ ማለት ነው። እነዚህ ሁለቱ ሴቶች ሴት ኤ እና ሴት ቢ አር ኮኔክትድ ማለት የምንችለው እንደ ጥሬ ቃሉ ማለት ነው። እነዚህ ሁለቱ ሴቶች ተቆራኝተዋል ማለት የምንችለው ይ የሁለቱ የሁለ ኦብጀክቶች ኢን ሪሌሽን ሲሆን ነው ማለት ነው። ሌላው እዚህ ጋር ማስታወስ ያለብን ኤቭሪ ሪሌሽን ኢዝ ናት ኤ ፈንክሽን የትኛውም ሪሌሽን ፈንክሽን ሊሆን አይችል። ነገር ግን ለኦፖዚት ኢዝ ፖስብል። ይህን በዲያግራም ስናየው ሞር ቀላል ይሆናል። ለምሳሌ እዚህ ጋር ሴት ኤ እና ሴት ቢ ብለን ብንመድብ፣ ስለዚህ እነዚህ ሁለት ቦዲዎች እዚህ ጋር ይኖሩናል። ለምሳሌ እዚህ ጋር ቀለል ያለ ምሳሌ መውሰድ እንችላለን። ከቤተሰቦቻችን አባላቶች ውስጥ የወንዱን ወገን በዚህ በኩል እንመድብ። ለምሳሌ ለሃዝባንድ ወይም ደግሞ ባል የሚባሉትን በዚህ በኩል እንመድብ፣ ሚስት የሚባሉትን ደግሞ በዚህ በኩል እንመድብ። ስለዚህ የሁለቱን ቁርኝት እዚህ ጋር መመልከት እንችላለን። ሶ ለምሳሌ በኤ በኩል የወንዱ ቤተሰብ ወይ ደግሞ ባል የምንላቸው ፋዘር አለ፣ ግራንድ ፋዘር፣ ብራዘር ኤንድ አንክል እነዚህ አሉ። በቢ በኩል ደግሞ ሲስተር አለች፣ ማዘር፣ ግራንድ ማዘር ዋን፣ ግራንድ ማዘር ቱ፣ ሲስተር ኢን ሎው እና አንድ። ስለዚህ እነዚህ ሁለት ስብስቦች በመካከላቸው ሪሌሽን አለ እንዲባል አንዱ ከአንዱ ጋር መዛመድ አለበት። ስለዚህ ፋዘር ከማ ጋር ይዛመዳል ከማዘር ጋር ይዛመዳል። ይሄ ሪሌሽን ይባላል። እዚህ ጋር ያለው ኦብጀክት እዚህ ጋር ካለው ኦብጀክት ጋር እርስ በርስ ኮኔክትድ ሆነ ማለት ነው። እንደገና ደግሞ ግራንድ ፋዘር ከግራንድ ማዘር ዋን ጋር ተያያጥቷል። እንግዲህ ግራንድ ፋዘር ሁለት ሚስቶች ነው ያሉት። ስለዚህ እንደገና ደግሞ ከግራንድ ማዘር ቱ ጋር ደግሞ እንደገና ይገባል ማለት ነው። ብራዘር ሲሰር እንደሆነ ያገባል። ሲሰር ሊለው እንደምናገው የወንድም ሚስት ናት። አንክል አንክል ደግሞ አንት። የአጎቴ ሚስት ለኔ አንተ ናት። ሰው አጎቴ ደግሞ ከሚስቱ ጋር ይገባል። ስለዚህ እዚህ ጋር የምናያቸው ቁርኝቶች እነዚህ ምንድን ናቸው? ሪሌሽን ብለን መናገር እንችላለን ማለት ነው። በጣም ጥሩ። ስለዚህ እዚህ ጋር የወንዱን ቤተሰብ እንደ ኢንፑት ነው የምናያቸው። አባት ሲኖር አባት ከማን ጋር ተጋባ? እናት። ስለዚህ እናት ደግሞ አውትፑት ነው የምትሆነው። በዚህኛው ሴል ያሉት እነዚህ ሴክሽን ቢ ያሉት እንዳለ ሙሉን አውትፑት ናቸው። እዚህ ያሉት ደግሞ ኢንፑት ይባላሉ። ስለዚህ ደ ኢንፑት ተርምስ በማክስ ምን ተብሎ ይጠራሉ? ዴ አር ኮልድ ዶሜን ተብሎ ይጠራሉ። በዚህ ጋር የምናገኛቸው ተርሞች ደ ኢንፑት ተርምስ ዶሜን ይባላሉ። እነዚህ በደንብ ዲቴል የምንመጣበት ይሆናል። ዳ አውትፑት ፓርትስ ደግሞ በዚህኛው ሴክሽን ጋር ደግሞ ያሉት ፓርት ደግሞ ምን ይባላሉ? ኮዶሜን ወይም ደግሞ ሬንች በመባል ይታወቃሉ። የኮዶሜን እና የሬንጅ የሁለቱንም ዲፍረንስ የምንመለከት ይሆናል። አስ አን ኢንትሮዳክሽን ኮዶሚን ማለት ፖሲብል አውትካም ኦል ፖሲብል አውትካምስ። እዚህ የምንመለከተው አንድ ሲስተር ሎ እንዳለ ሙሉን ኮዶሚን ተብሎ ይጠራሉ። ሬንጅ የሚባለው ደግሞ ሪሌሽን የፈጠሩት ተርሞች በዚህ በኩል ሆነው ግን ሪሌሽን የፈጠሩት ተርሞች ያ ማለት ኤክሴፕት ሲስተር ማለት ነው ሌሎቹ እና ይፈጥረዋል። ስለዚህ አንድ ሁለት ሦስት አራት አምስት ሬንጅ ቫልዩ ያለን ስድስት ደግሞ ኮ ዶሜን ይኖራል ማለት ነው። ለዛ ነው በዚህ በኩል ያለው ፓርት ኮ ዶሜን ወይም ደግሞ ሬንጅ መንባል የሚጠራው። በጣም ጥሩ እንቀጥል። ከዶሜንን ጀምር። እሺ ዶሜን ማለት it is domain, But, what can go into a function that is the possible inputs ቅድም እንዳየ ነው የወንዱ ቤተሰቦች ወይ ደግሞ የወንዱ ስብስቦች ያ እንደ ኢምፑት ናቸው። ስለዚህ እነሱን እንደ ዶሜን ቆጥረ ናቸው ነበር ማለት ነው። ኮ ዶሜን ደግሞ ኢት ኢዝ ሴት ኦፍ ኦል ፖስብል አውትካምስ ኦፍ ደ ጊቭን ሪሌሽን ኦር ፈንክሽን እንዳለ ሙሉ ያሉት አውትካሞች፣ እነዛ ደግሞ ኮ ዶሜን ይባላሉ። ሰምታይምስ ደ ኮ ዶሜን ኢዝ ኦልሶ ኢኳል ቱ ደ ሬንጅ ኦፍ ደ ፈንክሽን ሁሉም ለምሳሌ የቅድሙ ጥያቄ ላይ ሲስተር ከሆነ ዶሜን ጋር ጆይን ብታደርግ ኖሮ ነምበር ኦፍ ዘ ሬንጅ ውድቢ ኢኳል ቱ ዘ ነምበር ኦፍ ኮዶሜን ይባል። ስለዚህ አንዳንድ ጊዜ ሁሌ አይደለም፣ ምክንያት አለው እኩል የሚሆኑበት ጊዜቶች ይኖራሉ። ኦኬ፣ ሌላው ሬንጅ ነው። ሬንጅ ደግሞ ኢት ኢዝ ሰብሴት ኦፍ ኮዶሜን፣ የኮ ዶሜን ውስጥ የሚገኝ ነው እንደማለት ነው። it is what actually becomes an output that is the real outputs አሁን የቀድሞ ላይ የተመለከት ነው ላይ the real output የሚባልበት ምክንያት ምንድነው? በመካከላቸው ሪሌሽን ስለፈጠረ እዚህ ጋር እንዳየ ነው። one two three four five አምስቱ ምን አድርገዋል? ከእያንዳንዱ ጋር ሪሌሽን ፈጥረዋል። ስለዚህ እነዚህ እንደ range ቁጥር ናቸው፣ except this one ሲስተር ለብቻዋ የቀረችው እሷን ደግሞ ሙሉ እንዳለን ቁጥርና ኮዶሜን ወይ ደግሞ ዳ ቶታል አውትፑት ጋር እንደምናታለ ማለት ነው። ያንን ለማለት ያለው። ስለዚህ በዲያግራም ስንመለከተው እዚህ ጋር ዶሜን ቫልዩ እዚህ ጋር ይኖረናል፣ ዳ ሬንጅ ቫልዩ እዚህ ጋር ይኖረናል። አገን ኮዶሜን ደግሞ ዳ ሆል አውትካም ነው። ዶሜን እና ደግሞ ሬንጅ ሁለቱም በሪሌሽን ውስጥ ነው ያሉት። ስለዚህ ዳ ሬንጅ ወድ ቢ ዳ ሪል አውትፑት ዶሜኑን ከሬንጅ ቫልዩ ጋር ሪሌት ስላደረገልን ወይም ደግሞ ኮኔክት ስላደረገልን ማለት ነው። ሶ እዚህ ጋር ደ ሬንጅ ኢዝ ደ ሰብ ሴት ኦፍ ኮዶሜን የሚለን ተርም እዚህ ጋር ስንመለከተው ሬንጅ ያለው ኮዶሜን ውስጥ ነው የሚለውን ተርም ለመናገር ያህል ነው። ሬንጅ ኢዝ ደ ሰብ ሴት ኦፍ ኮዶሜን ብንገለበጠው ገን አይሆንም። ኮዶሜን ኢዝ ደ ሰብ ሴት ኦፍ ሬንጅ ካልን ፎልስ ነው። ምክንያቱም ሙሉውን ሬንጆች እንዳለ ሙሉ ኮዶሜን መሆን ይችላሉ። ደ ሪቨርስ ግን ኢዝ ናት ፖስብል ሶ ይህን እንደ ኮንሰፕት እንድንይዘው ነው። እንቀጥል ሶ ሌላ አዲሽናል የምንመለከተው ኮንሰፕት ምንድን ነው? ፓተርን ፓተርን ማለት ምን ማለት ነው? ሶ ፓተርን ኢዝ ሬጉላር ሪፒትድ ሪከሪንግ ፎርምስ ኦር ዲዛይንስ አይደንቲፋይንግ ሪሌሽንሽፕስ ፋይንዲንግ ሎጂክ ቱ ፎርም ጄነራላይዜሽንስ ኤንድ ሜክ ፕሪዲክሽንስ። ስለዚህ ፓተርን ማለት ሬጉላር የሆነ የተለመደ ነገር ሪፒትድ የሚደጋገም ነገር ነው። እንደገና ደግሞ ሪከሪንግ ፎርምስ ያለው ሪከሪንግ ማለት ተደጋግሞ ሀፕን የሚያደርግ ነገር ኦር ዲዛይንስ አይደንቲፋይንግ ሪሌሽንሽፕስ። ስለዚህ እነዚህ የሚደጋገሙ ነገሮች፣ አንድ ላይ የሚሆኑ ነገሮች እርስ በርሳቸው ግንኙነት እንዳላቸው የሚያመላክት ነገር ኦር ፋይንዲንግ ሎጂክ ፎርም ጄነራላይዜሽንስ ወይም ደግሞ ማጠቃለያ ላይ ለመድረስ በመሀከላቸው የሚገኘው ሎጂክ መረዳት ያ ሎጂክ ማግኘት ኤንድ ፋይናሊ ሜክ ፕሬዲክሽንስ። መጨረሻ ላይ የዚህ የደግግሞች ውጤት እንዲኖ ብሎ እንድንናገር የሚያስችለን ተርም ፓተርን ይባላል። ስለዚህ እዚህ ፓተርን ፕሬዲክሽን ጋር ለመድረስ እነዚህ ነገሮች ሙሉ ለሙሉ ማጤን ይጠበቅብናል ማለት ነው። ቀላል ምሳሌ እንመልከት። ለምሳሌ እዚህ ጋር ሁለት፣ አራት፣ ስድስት፣ ስምንት እያለ ሲሄድ አንድ ሰው መጥቶ ይህንን ተመልክቶ ቀጠኝ የመጣውን ቁጥር ማወቅ ይችላል ለምን ቁጥሩ እዚህ ጋር ምንድን ነው ሬጉላር ነው የተለመደ ነው ራስ ደግሞ ሪፒትር ነው እየደገመን ያለው ለምሳሌ ሁለት ብሎ አራትን ያለው አራት ካለ በኋላ አምስት አላለም ስድስትን ያለው ስለዚህ በመካከላቸው ያለውን ጋፕ አንድ ሰው መቶ መረዳት ይችላል ሰው ከዚህ ላይ ምን የሚል ፓተርን ማውጣት ይችላል ኢት ኢዝ አን ኢቨን ነምበር ፓተርን በማለት መናገር ይችላል ማለት ነው በሴም አስ ዲስ ዋን እዚህ ጋም ዋን ስሪ ፋይቭ ሰብን ይህም ደግሞ እየተለመደ ነው ሪፒትር ነው ሬጉላር ነው። ስለዚህ በማከላቸው ያለው ማጠቃለያ ወይ ደግሞ ጀነራላይዜሽን ተርም ይህንን ስናጠቃለው ኢት ኢዝ አን ኦድ ነምበር ፓተርን በማለት ፕሪዲክት ማድረግ እንችላለን ማለት ነው። የቁጥሮቹን ድግግሞች እና ሂደት በመመልከት ከላያቸው ላይ ፓተርን ሞተር እንችላለን። ኦኬ ፓተርን ከዚህ ቀደም እንደምናውቀው አርቲሜቲክ ወይም ደግሞ አንዳንዴ አልጀብሪክ በመባል የታወቀ ፓተርን አለን። አገን ጂኦሜትሪክ ፓተርን የሚባል ደግሞ የፓተርን አይነት አለ። አርትሜቲክ ፓተርን ማለት ምን ማለት ነው? ሲኮንስ አር ቤዝድ ኦን አዲሽን ኦር ሰብስትራክሽን ኦፍ ተርምስ። ምን ላይ መሰረት ያደርገን ሲኮንሱ። ሲኮንስ ማለት ተከታትሎ የሚገኝ ማለት ነው። ሰው ሲኮንስ አር ቤዝድ ኦን አዲሽን ኦር ሰብስትራክሽን፣ በመደመር ወይም በመቀነስ ማግኘት ነው ይችላል። ለምሳሌ እዚህ ጋር በሁለት እና በአራት መካከል ስንት ብንደመር ነው አራት ይመጣል? ሁለት ከአራት በኋላ ስንት ብንደመር ነው ስድስት ይመጣል? ሁለት። እንደዚህ በመካከላቸው ያለው ፓተርን በዚህ መንገድ በአዲሽን ኦር ሳብስትራክሽን፣ ለምሳሌ ከስምንት ላይ ስድስት ብቀንስ ሁለት ነው። ከስድስት ላይ አራት ብቀንስ ሁለት ነው። ደግሞ ወደፊት መደመር እንችላለን። ስለዚህ እንደዚህ እያደረግን ፓተርን ስናወጣ አርቲሜቲክ ኦር አልጀብሪክ ፓተርን በመባል ይታወቃል። እሺ ጂኦሜትሪክ ፓተርን ደግሞ ሲ ኦፕሬሽን ከዚህ ጋር ተመሳሳይ ነው። ነገር ግን እዚህ ጋ የኦፕሬሽን ለውጥ አለ። እዚህ ጋ መደመርና መቀነስ ነው የምንሰራው። እዚህ ላይ ደግሞ ማባዛትና ማካፈል በመካከላቸው ያለውን ቫሊው እያካፈልን ደግሞ እያባዛን ማግኘት እንችላለን። ወደፊት ሲሄድ እያባዛን፣ ወደ ኋላ ደግሞ እያካፈልን ፖሊስን ወደ ስሜድ እየደመርን እሺ እዚ ላይ ምሳሌ እንመልከስ ኤግዛምፕል ዋን ፋይንድ ዘ ሚሲንግ ተርምስ ኢን ዘ ፓተርን እሺ ይሄ ቁጥር አለ ኤን ፎር ዘ ጂኦሜትሪካል ፓተርን ደግሞ ተሰጥቶ የምትመለከቱት ጥያቄ አለ እነዚህን ጥያቄዎች ሶልቭ እናድርግ አሁን በተመለከትነው መንገድ ማኑ ሶ ሶሉሽን እሺ ፎር ኤግዛምፕል ዋን ጥያቄያችን ይሄ ነው ፋይንድ ዘ ሚሲንግ ተርም ነበር የሚለው ስለዚህ እዚህ ጋር የምንከተለው ስቴፕ አለ መጀመሪያ ምንድን ምን የምናደርገው? ፋይንድ ደ ፓተርን፣ ፓተርኑ መረዳት ምንድን ነው እያደረገ ያለው እጥፍ እያደረገ ነው ወይስ በስንት እየጨመር ያለው የሚለውን ፓተርን እዚጋ እንመለከታለን። ሰው እዚህ ጋር ፓተርኑ በደንብ ከለየን እየደመርን እየደመርን ወይ ደግሞ እየቀነስን ኦር እያባዛን ወይም እያካፈልን ስንመለከት ትክክለኛ ፓተርን የሚያመጣልን ወይ በመደመር ወይ በመቀነስ ነው። ምክንያቱም በማከላቸው ያለው ጋፕ ስናቀናንስ ሁለት ሁለት እንደሆነ እናውቃለን፣ ወይ ደግሞ ወደፊት ስንደምር የሁለት ዲፍረንስ እንዳላቸው እናውቃለን። ስለዚህ ለኔክስት ስቴፕ ውድቢ ዩዝ ዳዲሽን ፕሮሰስ ቱ ፊገር አውት ዘ ሚሲንግ ተርምስ እየደመርን እየደመርን አውቀናል። ሁለት ላይ ሁለት ስንደምር አራት ነው፣ አራት ላይ ሁለት ስንደምር ስድስት ነው። ሶ በመካከላቸው ያለው ጋፕ ወይ ደግሞ ዲፍረንስ ምን ያህል ነው? ሁለት። ስለዚህ ሁለት ሁለትን እየጨመርን መሄድ አለበን ማለት ነው። ፋይናሊ ዊ ሹድ ሀቭ ቱ አድ ቱ ዘ ፕሪቪየስ ተርም ቱ ጌት ዘ ኔክስት ተርም። ዜ ሁለት፣ ዜ ሁለት፣ ዜ ሁለት በዚህ ምሳሌ መሰረት ከአስር በኋላ ምን ሊመጣ ይችላል? ቴን ፕላስ ቱ ዳት ውልቢ ትወልቭ። ስለዚህ መልሳችን እዚህ ጋር አስራ ሁለት ይመጣል። ደን አስራ ሁለት ላይ ሁለት አስራ አራት አስራ አራት ላይ ሁለት ስንደመር እንደገና አስራ ስድስት ዘን ክሰር ሞድሚ ስክስቲን። ስለዚህ በጣም ቀለል ያለ ጥያቄ ነው እዚህ ጋር የፓተርን ሚኒንጉን በደንብ እንድናስታውስ እንድንከልሳ ሰብሎን እዚህ ጋር የተቀመጠው ስለዚህ እንዲህ ባለው መልኩ መስራት ይቻላል ማለት ነው። therefore the complete arithmetic pattern would be ሙሉ እንዳለ እንዲህ ባለው መልኩ መስራት ይቻላል ማለት ነው። እሺ ወደ ቀጥተም ሳይንድ ፎር example to አሁንም እዚህ የቅድሞችን ሴፕ ነው የምንከተለው finding the pattern then እዚህ ጋር ፓተርኑን ስንመለከት ሁለት አራት ጥፍየውን የመጣው አሁንም አራት ጥፍየውን የመጣው ስለዚህ ይሄ የሚያሳየው ምንድን ነው ይሄ ቁጥር ሁለት እየተባዛ ነው ማለት ነው። ሶ የምንጠቀመው ኦፕሬሽን ዘ ማልቲፕሊኬሽን ፕሮሰስ ቱ ፊገር አውት ዘ ሚሲንግ ተርምስ የብዜት መንገድ ነው የምንከተለው። ስለዚህ በማከላቸው ያለው ጋፕ ሁለት እንደሆነ አውቀን ሁለት እያባዛ ነው የምንሄደው። ሁለት ጊዜ ሁለት አራት፣ አራት ጊዜ ሁለት ስምንት፣ ስምንት ጊዜ ሁለት እያሉ ነው የምንሄደው። ሶ ዊ ሹድ ሀቭ ቱ ማልቲፕላይ ቱ ቶ ዘ ፕሪቪየስ ተርም ቱ ጌት ዘ ኔክስት ተርም በጣም አሪፍ። ስለዚህ ስምንት ጊዜ ሁለት ከዚህ 16 ሲመጣ ቢያንስ 16 ሲባዛ 2 32 ከዛ 32 ሲባዛ 2 64 ስለዚህ 64 እናገኛለን። ሶ ደ ኮምፕሊት ጂኦሜትሪክ ፓተርን ኢዝ ከስር ስትቆጥር ሙሉ እንዲህ ባለ መልኩ ማሟላት እንችላለን ማለት ነው። እዚህ ጋር 64 አለ እሱን አሟሉበት። ሶ እንዲህ ባለ መልኩ መጨረስ እንችላለን። ኦኬ አክቲቪቲ 1.1 እንመልከት መጻፋችን ላይ እዚህ ጋር ኩዌሽን ነምበር ዋን ላይ ምንድነው የሚለን ራይት ናምበርስ ዊች ካም ኔክስት ኢን ዲስ ዋን ከዘጠኝ በኋላ ምንድነው የመጣው ስለዚህ በቅድሙ ምሳሌ መሰረት መጀመሪያ ፓተር እንመለከታለን ምን እያደረገ ነው የመጣው ዋን ብሎ ስሪ ስሪ ብሎ ፋይቭ በማከላቸው ያለው ዲፍረንስ ለምሳሌ ከትልቅ ሁለት ትንሹን ብንቀንስ ሶስት ይቀነስ ሁለት እንደሆነ አውቀናል ስለዚህ ዘጠኝ ላይ መጥተን ሁለት መደመር ነው ሶ ናይን ፕላስ ቱ ዳትል ጊቨስ ኢለቨን ስለዚህ አስራ አንድ ይመጣል

ዲያጎናል መጣ፣ ዘን ዲያጎናል መጣ። ዘን ኦፖዚት ለዚህ ኦፖዚት ያለው ፓርት መጣ። እዚህ ጋር አገን፣ እዚህ ጋር የሁለቱም እንግዲህ፣ ሁለቱም ፓርት ብትመለከቱ ሁለቱም ኦፖዚት ናቸው። ስለዚህ ይሄ ወደታች መጣ፣ ወደ ግራ። እዚህ ጋር ያለው ፓርት ወዴት ነው የሚሆነው ማለት ነው? ይሄው፣ እዚህ ጋር ሁለቱ ኦፖዚት ናቸው፣ እዚህ ጋር እንደዚሁ። ስለዚህ እዚህ ጋር ያለው ፓርት ከኤስ ከዲ ዲ ላይ ያለው ማርጅ ነው ማለት ነው። ሶ ቀስቱ ወደዚህ ይመጣል።

መፈለገን እንችላለን። ስለዚህ በኤን ቦታ ላይ አንድ ሲገባ ቱ ታይምስ ዋን ቱ ቱ ሲደመር ስሪ አምስት። በጣም አሪፍ። እንደገና ደግሞ ሁለትን ደግሞ ስንከት፣ ሁለት ሲባዛ ሁለት አራት፣ አራት ሲደመር ሶስት ሰባት። እሺ፣ ሶስት ሶስት ሲገባ ደግሞ ሶስት ሲባዛ ሁለት ስድስት፣ ስድስት ሲደመር ሶስት ዘጠኝ። ስለዚህ እዚህ አሁን እኛ ራሳችን ፓተርን እያወቅን የመጣን ያለን አምስት አለን ዘን ሁለት ደመረ ሰባት አለ መጣ ዘጠኝ አለ ሰው ከዚህ በኋላ እንዲሁ ሁለት ሁለት ሁለት እየጨመረ መጨረስ እንችላለን ማለት ነው። ኦረዲ ፓተርኑ ስላገኘ ነው። ለምሳሌ እዚህ ጋር ቼክ ብናደርግ፣ ለምሳሌ ይሄኛው እንተር ብንወሰድ፣ ስለዚህ ስድስትን ብንወስድ ቱ ኤን ፕላስ ትሪ ኤን ስድስት ሲሆን ቱ ታይምስ ሲክስ ፕላስ ትሪ እንደዚህ ሁለት ጊዜ ስድስት አስራ ሁለት ሲደመር ሶስት አስራ አምስት ይመጣል ማለት ነው። ስለዚህ ልክ ነን ማለት ነው። በጣም አሪፍ። እሺ ወደ ኩዌሽን ነምበር ፎር እንቀጥል። እሺ ኩዌሽን ነምበር ፎር what relationship can be represented by the table given below። እሺ ከስር በምትመለከቱት ቴብል ምን አይነት ቁርኝት ማስቀመጥ ትችላላቸው ደግሞ መናገር እንችላለን ማለት ነው። እዚህ ጋር እንዳሉ ለምሳሌ ኢንፑቱ ኤንድ ከሆነ አውትፑቱ ቱ ኤንድ ፕላስ 3 እንደተባለው አሁን ደግሞ በማከላቸው ያለው ተዛምዶ እሱን ፈልጉ ነው የሚለን። ኦኬ ሶልቭ እናድርግ ሶ እንደምናውቀው የእኛ ፎከስ ሊሆን የሚገባው አውትፑት ፓርት ላይ ነው። ስለዚህ የኛን አውትፑት ስንመለከት ሁለት አለን፣ አምስት፣ ስምንት፣ አስራ አንድ እንደምታዩት። ሶ ሶስት እየጨመረ ነው እየመጣ ያለው። ስለዚህ በመካከላቸው ያለው ድግግሞሽ ሶስት መሆኑን አውቀናል። ፓተርን ኢንክሪስ ባይ ኮመን ዲፍረንስ ዊች ኢዝ ስሪ በመካከሉ ያለው ዲፍረንስ ሶስት ነው። ስለዚህ ይሄንን በፎርሙላ መስራት በጣም ቀላል ነው። ነገር ግን እንዲሁ ከፓተርኑ ተነስተን ማወቅም እንችላለን። የሶስት ብዜት ብናደርጋቸው ለኛ ሲምፕል ይሆናል ማለት ነው። ስለዚህ ሁለት ላይ አንድ ብንደምር ሶስት ይሆናል። አምስት ላይ አንድ ብንደምር ስድስት ይሆናል። አሁንም የሶስት ብዜት ነው። ስምንት ላይ አንድ ብንደምር ዘጠኝን ነው የሚሆነው። ያም የሶስት ብዜት ነው። እንዲሁም ለሌሎቹም እንዲያደርግ መስራት እንችላለን። ስለዚህ እዚህ ጋር ከሰር እንደምትመለከቱት እያንዳንዱ እዚህ ጋር የምናያቸው ተርሞች የሶስት ብዜቶች ናቸው። ስለዚህ ከነዚህ ኮመን ነገር ማውጣት እንችላለን ማለት ነው። ስለዚህ አገኝ ይሄ ሶስት ማለት ደግሞ ተመልሰን ደግሞ ወደዚህ እናምጠው ወደ ሁለት እንመልሰው። ከእያንዳንዱ ላይ ማይነስ ዋን ማይነስ ዋን ብንቅ ቀንስ ራሱ ይመጣል። በዚህን ቀንስ ስሪ ማይነስ ዋን፣ ስክስ ማይነስ ዋን፣ ማይነስ ዋን ኤንድ ፊፍቲ ማይነስ ዋን እነዚህን ተርሞች መለሰን ማለት ነው። አጠቃላይ ፎርሙላ እያወጣ ነው እየመጠን ያለ ነው። አፍተር ዛት እንደዚህ ካወጣን በኋላ ሶስት አለን ስድስት አለን ዘጠኝ አለ አስራ ሁለት አስራ አምስት አለ። እነዚህ ደግሞ የሶስት ብዜቶች እንደሆኑ እናውቃለን። ስለዚህ ሶስት ማለት ሶስት ሲባዛ አንድ፣ ስድስት ማለት ሶስት ሲባዛ ሁለት፣ ዘጠኝ ማለት ሶስት ሲባዛ ሶስት፣ አስራ ሁለት ሶስት ሲባዛ አራት፣ አስራ አምስት ሶስት ሲባዛ አምስት፣ እንዲህ ባለ መልኩ ማስቀመጥ እንችላለን። አሁንም እዚህ ጋር ኮመን የሆኑ ነገሮች አሉ። ሶስት እና አንድ ኮመን ናቸው። የሚቀያየረው ተር ዋን ቱ ትሪ ፎር ፋይቭ። ስለዚህ ይህንን ደግሞ በኤን ብንወክለው በአንድ ቫሪያብል እንደዚህ ያለ ተር ይመጣል ማለት ነው። ትሪ ታይምስ ኤን ማይነስ ዋን ትሪ ታይምስ ኤን ማይነስ ዋን ትሪ ታይምስ ኤን ማይነስ ዋን አጌን። ለዚህም ለዚህም እንደዚሁ ሶ አንድ ኮመን የሆነ አውትፑት ማምጣት ቻለም ማለት ነው። ሄንስ ኢፍ ዊ ሃቭ ኤን ኢንፑት ስለዚህ እዚ ጋ የምናያቸውን ኤን ኢንፑት ቢኖረን ደን ዊል ጌት ስሪ ኤን ማይነስ ዋን አውትፑት። ስለዚህ ስሪ ኤን ማይነስ ዋን የሚሆን አውትፑት ማግኘት እንችላለን። ለምሳሌ እዚህ ጋ በጣም ትላልቅ ቁጥሮች ብንጠቀም 3መቶ 4መቶ ብንጠቀም ቀጥታ ዩኒፎርሙላ መጠቀም እንችላለን። ግዴታ እዚጋ እየመጣን ፓተርኑን መደመርና እዛ ድረስ መድረስ አይጠበቅብንም ማለት ነው። ስለዚህ እንዲ አድርገን ሶል ማድረግ እንችላለን። ፎር ኮሽን ነምበር ፎር። እሺ በጣም ጥሩ። ደ ኔክስት ተርም ውድ ቢ ፈንክሽን። እንግዲህ ፈንክሽን ማለት ኢት ኢዝ ደ ስፔሻል ታይፕ ኦፍ ሩሌሽን። ይህን ከዚህ ቀደም ሲባል ስምታችሁ ይሆናል። የሪሌሽን ቢሄቪየር አለው፣ ነገር ግን ኢት ኢዝ አን ስፔሻል ታይፕ ኦፍ ሪሌሽን። በማት የራሱ የሆነ ህግ አለ። ኢን ሞስት ሪሌሽን ሰች ዳት ኢች ኤሌመንት ኦፍ ደ ዶሜን ኢዝ ሩሌት ቱ ሲንግል ኤለመንት ኢን ደ ኮዶሜን። ዶሜን ውስጥ ያለው ኦብጀክት ከአንድ ወይ ደግሞ ከሲንግል ኤለመንት ኦፍ ዘ ኮዶሜን ጋር ብቻ መገናኘት ወይ ደግሞ ሩሌሽን ማድረግ ብቻው ያለበት፣ ከዛ በላይ ከሆነ ሩሌሽን ፈንክሽን ሊሆን አይችልም ማለት ነው። ዶሜኑ ከአንድ ኮዶሜን ቫሊዩ ጋር ብቻ ነው ሩሌት ማድረግ ያለበት።

ሌላው እዚህ ጋር ኤቭሪ ፈንክሽን ኢን ማትስ ኢዝ ኮንሲደርድ ኤ ሪሌሽን የትኛውም ፈንክሽን ሪሌሽን መሆን ይችላል። ቅድም እንዳለው ደግሞ የትኛውም ሪሌሽን ፈንክሽን መሆን አይቻልም። ስለዚህ ይህንን እንድናጤን ነው። እሺ በቀጣይ ቪዲዮ ደግሞ የምንመለከተው ኮንሰፕት ምን ይሆናል። በዚህም ሴክሽን ስር ኤክሰርሳይዝ ዋን ፖይንት ዋን አለ። ስለዚህ እያንዳንዱ ጥያቄዎች ዋን አፕ ቱ ፋይቭ ሙሉን የምንመለከት ይሆናል ማለት መልካም